የእግዚአብሔር አምላካችን ስም የተባረከ ይሁን። ሰላም ለእናንተ ይሁን። ይህንን ቪዲዮ እንደምትከታተሉ እንዲሁም የቲክቶክ ጓደኞች፣ ሌላ የማህበራዊ ሚዲያ ጓደኞቼ ሁሉ አንድ ዛሬ ከእግዚአብሔር ቃል ሁልጊዜ አማኞችም ቢሆን እንደ መፈክር የሚጠቀሙት ክርስቲያኖችኛ ማለት ነው። ከክርስቲያኖችም ውጭ በክርስቶስ ኢየሱስ ያላመኑ እንዲሁም በክርስትና ሴክተር ውስጥ የሌሉ ሁሉ ደጋግመው የሚጠቀሙት አንድ ቃል አለ፣ እንደ መፈክር ሳያምኑበትም። እሱ ምንድነው? ኢየሱስ ጌታ ነው የሚለው ነው። ኢየሱስ ጌታ ነው የሚለውን አብዛኞች ይላሉ። አብዛኞች ይላሉና እና ይሄን ቃል ሀሳብ ከሮሜ ምዕራፍ አስር ከቁጥር ዘጠኝ ላይ ያለችውን ሀሳብ አንብቤ ይህንን ነገር ግልጽ ላደርግ እፈልጋለሁ። አዲሱ መደበኛ ትርጉም ነው፣ እንደዚህ ይላል ኢየሱስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለ። ይላል እና ኢየሱስ ጌታ ነው ብለ በአፍ ብትመሰክር ይላል። እንግዲህ ኢየሱስ ጌታ ነው ማለት እንዲህ እንደዚህ ዘመን ቀላል ነው ወይ? ነው ዋና ማየት የሚገባው የዚህ የመጽሐፍ ቅዱሱ ታሪካዊ ዳራውን ማየት ወሳኝ ነው እና በዚህ ቦታ ላይ የሚለው ኢየሱስ ጌታ ነው ብለ በአፍ ብትመሰክር በልብ ብታምን ይላል። እና መጀመሪያ በአፍ መመስከር እንደገና ደግሞ በልብ ማመን ነው። በአፍ መመስከር ቅድም እንዳልኳቸው እዚህ ዘመን እንዳሉት ኢየሱስ ጌታ ነው ብሎ መፈክር እንደሚናገረው ቀላል ዓለም አማኞችም ስላመኑ እንደሚሉት ያላመኑትም እንደሚሉት ኢየሱስ ጌታ ነው ማለት ቀላል ነበረ። ትንሽ ወደኋላ ማንሳት እፈልጋለሁ። በዚህ ጊዜ ዓለምን ሮም በቅኝ ግዛት ትገዛለች እና በዛን ወቅት ደግሞ ጌታ ተብሎ የሚጠሩ የሮም ቄሳሮች ናቸው። ከዛ ውጭ ማንም ጌታ ሊባል አይችልም። እና በዚህ ወቅት ነው ኢየሱስ ክርስቶስ ደግሞ ለሰው ልጆች ለኃጢአታቸው ሊሰቀል በመስቀል ላይ ሊሞት ወደዚህ ምድር መጣ። በዚህ ጊዜ ክርስቲያኖች ደግሞ በጌታ በኢየሱስ ክርስቶስ ያመኑት ኢየሱስ ጌታ ነው ብሎ ይመሰክራሉ። ሲመሰክሩ አይጨበጨብላቸውም። እንደ አሁንም ፈውስ ላያገኙ ይችላሉ። በዛን ጊዜ ምርጫ ይቀርባል። ኢየሱስ ነው ጌታ ቄሳር ነው ጌታ የሚል ሁለት ምርጫ ይቀርባል። እና ኢየሱስ ነው ጌታ ያለ ሰው አንገቱን ይቀላል፣ አንገቱ ይቀላል፣ ይታረዳል። በቃ ስለዚህ ኢየሱስ ጌታ ነው ወይ ቄሳር የሚል ጥያቄ ይቀርባል። ኢየሱስ ጌታ ነው ያለ ሰው አንገቱን ይቀላል። ለዚህ ነው መጽሐፍ ቅዱሳችን ማንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ያለው እንግዲህ በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም። በመንፈስ ሆኖ ደግሞ ኢየሱስ የተረገመ ነው ሊል አይችልም። ለምን? በዛን ጊዜ አማኞች ኢየሱስ ክርስቶስን እርጉም ነው፣ የማይረባ ነው፣ ተገቢ አይደለም ብሎ ክፉ ቃል እንዲናገሩ ይገፋሉ፣ ወይንም እድል ይሰጣቸዋል። ስለዚህ እነሱ በመንፈስ ቅዱስ ስለሚመሩ የእግዚአብሔር ልጆች ስለሆኑ በመንፈስ ቅዱስ የሚመሩ ስለሆነ ምንድን ነው የሚያደርጉት? በመንፈስ የሆነ አንድ አማኝ ኢየሱስ የተረገመ ነው ሊል አይችልም። ሰይፍ ፊቱ ቢቆምም ማለት ነው። ስለዚህ ኢየሱስ የተረገመ ነው ከማለቅ ይልቅ ኢየሱስ ጌታ ነው ብሎ አንገቱን መስጠት ነው ምርጫ እና በዚህ ጊዜ ኢየሱስ ጌታ ነው በሉ፣ ጌታ ነው በሉ እንደሚባለው ቀላል አለ። ዛሬ ቃሚዎች አፋቸው ልክ ጌሾ የተወቀጠበት ሙቀጫ እስኪመስል ድረስ አፋቸው ላይ ጫታቸውን ይዘው ሲጋራቸውን ይዘው በተለያየ መንፈስ ስርዓት ውስጥ ሆነው ኢየሱስ ጌታ ነው ይላሉ እና አማኞቹም ኢየሱስ ጌታ ነው ይላሉ እና ይሄ አይደለም። በዛን ጊዜ የነበረው የኢየሱስ ጌትነት ምስክርነትና አሁን እኛ የምንለው አይገናኝም። ያኔ የሞትና የህይወት ጉዳይ ነው። ስለዚህ አንድ ነገር ልላችሁ የምፈልገው ልክ እንደዚሁ እግዚአብሔር ቃል አንዳንዳንድ ሀሳቦችን አንስቼ ለሌላ ጊዜ መናገር እወዳለሁ አሁን ግን ኢየሱስ ጌታ ነው የሚባለው በዚህ ዘመን ቀን እንደቀለለ አይደለም በዛ ጊዜ የሞትና የህይወት ጉዳይ ነው ምናልባት ኢየሱስ ጌታ ነው ብሎ መስበክ በዚህ ዘመን አንገት ሊያሰጥ የሚችሉበት ሪሞት ኤሪያዎች ሊኖሩ ይችላሉ እዛ ላይ ነው የሚፈተሸው እንግዲህ ማለት ነው እና አሁን በከተማም በዓል በተለያየ አጋጣሚ ኢየሱስ ጌታ ነው ጌታ ነው የምንለው እና ያኔ የነበረው ይለያል ስለዚህ ምናልባት እኔም አምናለሁ ኢየሱስ ጌታ ነው ነገር ግን የኢየሱስን ጌትነት መጽሐፋችን እንደሚለው አይደለም አሁን ያለው ነገር። ስለዚህ ማንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። ስለዚህ አንተ ዛሬ መንፈስ ስላለብህ ነው ኢየሱስ ጌታ ነው የምትለው እያለን ወደወደድነው የምንተረጉምበት ነገር አለና የኢየሱስ ጌትነት በዛን ጊዜ በለንበሩት የሞትና የሕይወት ጉዳይ ነው እና እቺ ነገር ወደ ልቤ ስለመጣች ይህን ክፍል ለመናገር ነው። ይህንን ቪዲዮ ለሰማችሁ እግዚአብሔር ሰላም እና ጸጋ ይብዛላችሁ። ይህን ቪዲዮ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ፎሎም አድርጉን። ተባረኩ። ለቪዲዮ ጥራት ይቅርታ ጠይቃለሁ። የእግዚአብሔር ሰላም እና ጸጋ ከእናንተ ጋር ይሁን። ተባረኩ። አሜን።